በመጀመሪያ ስሜ ሚካኤል አበበ ይባላል። ስድስተኛ ክፍል ነኝ። እኔና ቤተሰቦች የኮሮና ቫይረስን የምንከላከለው እጃችንን በሳሙና ለሃያ ሰከንድ መታጠብ፣ ሳኒታይዘር መቀባት፣ አይናችንን አፍንጫ እና አፍ አለመንካት፣ ርቀታችንን በመጠበቅ ማስክ ማድረግ። በመጀመሪያ ጠዋት እነሳና ስፖርት ሰራ ፊቴን ታጥቤ ስፖርት ሰራለሁ። ስፖርት ከሰሩ በኋላ ስጨርስ ሻወር ወስዳለሁ። ሻወር ከወሰድኩ በኋላ ሻወር ከወሰድኩ በኋላ ትንሽ ገብቼ እረፍት አረገና ድካሙ ሲለቀኝ ቁርስ በላለሁ። ቁርስ ከበሉ በኋላ አነባለሁ። ካነበብኩ በኋላ እስከ ምሳ ሳ ምናምን አነብና ምሳ በላለሁ። ከዛ ከዛ በኋላ እስከ አስር ሳ ምናምን እተኛለሁ። ከአስር ሳ በኋላ ፊልም አሁን በኮሮና ምክንያት ትምህርት ተዘግቶ እቤታችን ያለ ነው እና ልጆች የሚያረጉትን ነገር ጠዋት ተነስቶ ስፖርት መስራት፣ መጽሐፍ ማንበብ፣ እረፍት ማድረግ እና ፊልም የመሳሰሉ ነገሮችን ማየት፣ ቤተሰቦቻቸውንም በሚችሉት አቅም መርዳት፣ ዘፈን መስፈን በጣም ወዳለሁ እና ዳንስ መደነስ በጣም ወዳለሁ። አይንሽን ባየው ባየው አልሰለች ያለኝ ባየው ባየው መልክሽን ባየው ባየው አልሰለች ያለኝ ባየው ባየው እንዲሁን ተፈጥሮ የታደለ ማነው አይንሽን ቀንገለሊት አልሰለች ያለኝ ባየው ባየው ስለ ኮሮና ቫይረስ ልጆችም አዋቂዎችም መጠንቀቅ አለባቸው። እጃቸውን ለ20 ሰከንድ በሳሙና መታጠብ፣ ሳኒታይዘር ወይም አልኮል የሆኑ ነገሮችን መቀባት፣ ሳኒታይዘር አልኮል የሆኑ ነገሮችን መቀባት፣ ርቀታቸውን መጠበቅ፣ ማስክ ማድረግ